እንደምን አረፈዳችሁ። እግዚአብሔር በእድሜያችን ላይ እችን ቀን ጨምሮን ለዚህ ዕለት በዚህ ቦታ እንድንሰባሰብ ስላደረሰን እስከ ዘላለም ውስጥ ነፍሳችን ንቅጣ ድረስ የአምላክነት ጠባቂነት እንዳይለይን ስሙ የተመሰገነ ይሆንልን። ለእግዚአብሔር መልካም ፈቃድ እንደ በደቂቃ በተወሰነ ጊዜ ውስጥ በመጽሐፍ ቅዱስ አንድ ርዕስ አንስተን እሱን እግዚአብሔር የአባቶቻችን የሊቃውንት አምላክ ሚስጥሩን እየገለጽልን እንዲገልጽልን እየተማጸን እንማማራለን ማለት ነው። በፈቅድኛ እግዚአብሔር እንኳን በሰላም አደረሳችሁ አደረሰ። በመጽሐፈ ነገስት ሁለተኛ ማለት ነው ምዕራፍ አራት ቁጥር ሁለት ላይ በቤትሽ ውስጥ ምን አለ? የመጽሐፍ ቅዱስ ርዕስ መነሻ እናደርጋለን ማለት ነው። የእስራኤል ነገስታት ወይ ደግሞ የይሁዳ ነገስታት፣ የእስራኤል ነገስታት በተጻፉበት ሁለተኛው መጽሐፍ ላይ ምራፍ አራት ቁጥር ሁለት ላይ በቤትሽ ውስጥ ምን አለ የሚል የተቀደሰ ቃል አለ። መጽሐፈ ነገሥት ካልዕ ምዕራፍ አራት ቁጥር ሁለት ርዕሳችን በቤትሽ ውስጥ ምን አለ የሚል ይሆናል። ወደኋላ ግን ሀሳቡን ግልጽ ስለማድረግ ምዕራፍ አራት ጀምሮ በቁጥር አንድ ምዕራፍ አራት አንዲት ሴት በትውልድ እግዚአብሔር ለትንቢት ከሚያስነሳቸው ሰዎች መካከል የተወለደች ሴት እንደነበረች ይናገራል እና ያቺ ሴት በዛ ዘመን አስሩ የያዕቆብ ልጆች ወደሚኖሩበት ሰማርያ፣ ወይም ደግሞ የእስራኤል ሰሜኑ ክፍል ተብሎ ወደሚጠራው በዛ የሚኖር ኤልሳዕ የሚባል ታላቅ ነቢይ ነበር ይላል እና ወደ እሱ ሄደችና ወደ ኤልሳዕ፣ የእግዚአብሔር ሰው ሆይ ባሌ እግዚአብሔርን የሚፈራ እንደነበረ አንተ ታውቃለህ። ነገር ግን ባሌ ሞተብኝ። ሁለት ልጆች ልጆች ነበሩ። ልጆችን ባሌ ሲሞት ባለዕዳ መጥቶ ባሪያ አድርጌ ለወስዳቸው ነው። የእኔ ባሪያዎች ናቸው እዳውን ካልከፈልሽ ብሎ ልጆችን ለባርነት ሊወስዳቸው ነው። ባሪ ደግሞ በህይወተ ስጋ ሳለ እግዚአብሔርን የሚፈራ እንደነበር አንተ ታውቃለህ። ስለዚህ እርዳኝ አለችው። ይቺ ሴት ከነቢያቶ ድነት ወደደች። ነቢዩ የዛ ምንተ ትፈቅዲ እግበር ለኪ ንግርኒ ምን እንዳደርግልሽ ትሻለሽ፣ ትፈልጊያለሽ፣ የማደርግልሽን ነገር ንገሬኝ አላት እንዲህ ብሎ ወምንት በውስተ ቤት ኪ- በቤትሽ ውስጥ ምን አለ ብሎ ጠየቃት። ከዛ በኋላ ይቺ ደግ ሴት ስትመልስ በቤቴ ውስጥ አንድ ማሰሮ ብቻ አለኝ፣ ጥቂት ዘይት ያለበት። ከሱ በቀር ሌላ ምንም አይነት ንብረት፣ ቀሪ ንብረት በቤቴ ውስጥ የለም አለችው። ደጉ ነቢይ ኤልሳ እሱ ካለሽ ከጎረቤቶችሽ ሌላ የዘይት ማሰሮ ወይም ደግሞ ማደጋ የዘይት ማስቀመጫ ተውሰሽ አምጪ። እሱን ካመጣሽ በኋላ አንቺና ልጆችሽ ወደ ቤታችሁ ገብታችሁ የቤታችሁን በር ዝጉት። ከዛ ከመጀመሪያው ከአንቺ ማሰሮ ያለውን ዘይት እየቀነሽ ዘይት ከሌለበት ማድጋ አድርጊው አላት። የነቢዩን ቃል ሰምታ ወደ ቤቷ ገብታ እንደተባለው ከመንደር ሌላ ማሰሮ ተውሳ አምጥታ ቤቷን ዘግታ ከልጆቿ ጋር ከሷ ማድጋ የነበረውን ዘይት ወደ ሌሎቹ እየጨመረች ስታደርግበት የመጣው ባዶ ማሰሮ በጥቂቱ ምክንያት ብዙ ይሆናል። እንዲህ እያደረገች ከመንደሩ ያመጣቻቸው የዘይት እቃዎች ሁሉ ሞሉ። ልጆቹ፣ መጨረሻ ላይ የተዋስነው የዘይት እቃ አልቋል፣ ምን እናድርጋለን? አሏት በቃ ይበቃናል ብላ እንዲህ ያደረገላትን ከእግዚአብሔር አማርሮ በረከት ያሰጣትን ነብይ ለማመስገን ወደ ኤልሳዕ ተመልሳ ሄደች። እቺ ሴት ሄደችና የእግዚአብሔር ሰው ሆይ ያልከኝን አድርጌ በቤት ያሉት ማድጋዎች ሁሉ ሞልተው በረከቱ እስከዚያ ደርሷል አለችው። ከዚህ በኋላ የበረከተውን ዘይት ሽጠሽ ለባለዕዳ ዕዳሽን ክፈይ፣ የተረፈውን አንችና ልጆችሽ ተረዱበት ሽጣችሁ ብዙ አላት። ሀሳቡ እስከዚህ ድረስ ነው። ስለ ቃሉ እግዚአብሔር ስም የተመሰገነ ይሆን። ከዚህ ቀጥሎ የሌላ ሰው ታሪክ ነው የሚተርከው ማለት ነው። ይቺ ሴት መጀመሪያ እንደገለጽ ሁላችሁ የተወደደች ባሏ፣ እግዚአብሔርን የሚፈራ ልጆች አግባት ከጊዜ ሁኔታ በኋላ ደግሞ ያ ምንም ሰው በዚህ ምድር የዓለምን ባለቤት እግዚአብሔርን ቢፈራም እንኳን ወደሚፈራውና ወደሚያከብረው እግዚአብሔር የሚሄድበት አንዱ መንገድ ሞት ነው ይባላል። ሞት ነው። በሞት በኩል እግዚአብሔርን ማግኘት ስላለ እዚህ ምድር ላይ ደግ የሚባሉ ሰዎች እንደውም ብዙ ጊዜ ደግነታቸው ለሌላው አብነት እንዲሆን ደግነታቸውን የሚያስረሳና ፈተና የሚሆን ነገር ሳያጋጥማቸው በሞት ይወሰዳሉ። ደጋግ ሰዎች አይሰነብቱ። ለሌላው አብሯቸው ያለው ማህበረሰብ የሚረዳና የሚያስተውል ካለ በአጭር ዘመናቸው እንኳን አስተማሪ የሚሆን ስራ፣ አስተማሪ የሚሆን መልዕክት ያስተላልፋሉ። የዚች ሴት ባል እግዚአብሔርን የሚፈራ ነው የተባለው ስሙ ባይገለጥም እንኳን እዚህ ምዕራፍ ላይ የመጀመሪያው የነገስታት መጽሐፍ ታሪክ ምዕራፍ 18 ከቁጥር 1 ጀምሮ አብዲዩ እንደሚባል ባሏ ይነገራል ወይም ይናገራል። ስሙ አብዲዩ ነው። የስልጣኑ መጠሪያ ደግሞ በዛ ዘመን እስራኤልን ያስተዳድር የነበረ የአካዓብ ምክትል የእስራኤላውያን አስተዳዳሪ ነበር። እና እዛ ምዕራፍ ላይ አብድዩ በሕይወት ዘመኑ እግዚአብሔርን እጅግ ይፈራ ነበር ተብሎ ተጽፎለታል። እግዚአብሔርን መፍራት መገለጫዎች አሉት። እንደሚታወቀው መፍራት ሲባል የሰው ልጅ አንዳንድ ከዚህ ከሃይማኖት ከፈጣሪ የለሽነት ወጣ ያሉ ሰዎች ሃይማኖት በራሱ ፍርሃት የወለደው ተቋም ነው እንደሚሉት ፍርሃት አይደለም። ሰዎች ስለሚፈሩ ነው ሃይማኖት አለ የሚሉት፣ እንጂ እራሳቸውን ከፍርሃት ውጭ ቢያደርጉ ሃይማኖት የሚባል ፈጣሪ ባል የለም የሚሉ ፍጥረታት አሉ የሚሉ ፍጥረታት አሉ። ነገር ግን ይህን ግልጽ ለማድረግ ሰው የሚፈራውን ነገር ብቻ የሚያመልክ ከሆነ እዚህ ምድር ላይ የሚያስፈሩ ብዙ ነገሮች አሉ ማለት ነው። በሕይወት ዘመናችን ምን ፈራቸው በመልክ እንኳን አይተናቸው የማናውቀው ሲጠሩ ብቻ ግን በስም ምንፈራቸው፣ ብዙ ሰው አንበሳን ፊት ለፊት አይቶ ያውቅም። አንበሳን ግን ምን ያህል በምንፈራው ይታወቃል። ሌሎቹንም ነገሮች እንፈራቸዋለን። ከመላመድ ካለመላመድም ካለመዛመድም የተነሳ ሰው የሚፈራው ነገር ሁሉ የሚያመልክ ከሆነ አማልክት በጣም ብዙዎች ናቸው ማለት ነው። ይሄ ለእነሱ ሀሳብ ነው። ወደ እኔ ወደ ያዝኩት ጉዳይ ለማምጣት ግን ይህ ሰው እግዚአብሔርን እጅግ ይፈራ ነበር፣ ማለት መገለጫዎቹ አሉት። እግዚአብሔርን የሚፈራበት መንገድ የንጉሱ የአካዓብ ምክትል ነው እያችኋለሁ። እንግዲህ በዚህ የእግዚአብሔር መልዕክት እየመጣላቸው አንሰማም በሚሉት በአይሁዳውያን ወይም በእስራኤላውያን መካከል የተሾመው አካዓብ ማለት በጣም ብዙ ሕዝብ የሚያስተዳድር ንጉስ ነው። የእሱ ምክትል ደግሞ አካዓብ እንደምታውቁት እግዚአብሔርን የማያውቅ ጣዖት የሚያመልክ መጥፎ ሚስት ያለችው ከአህዛብነት ተወልዳ በሚስትነት ወደ አይሁድ መታ የአይሁድን አምላክ እግዚአብሔርን እንዲጡ ያደረገች ክፉ ሴት ኤልዛቤል የምትባል ሚስት ያለችው ሰው ነው። አንዳንድ ጊዜ በእኛ ሀገር እንደው በወቁ በባህሉ ሰው ነው እንደዛ የሚለው አንዳንዱ ማለት ነው። ሲጸለይ ውሃ ጣጭን ስጠኝ ይባላል። ወይም ደግሞ ባልና ሚስት ከአንዱ ይቀዳል ይባላል ይህ አባባል ግን ለአክዓብና ለኤልዛቤል አልሰራም በትውልዷ ኤልዛቤል ከአህዛብ ወገን ነው የምትወለደው በአስተሳሰቧም ደግሞ ብዙ አማልክት ወደ አእምሮዋ ስለገቡ ሶስት አራት ጣዖት አቁማ እነዚያን የሚያጡ የሚንከባከቡ አራት መቶ ሀምሳ የሚሆኑ የሀሰት ካህናትን ያስቀመጠች ሴሄድ ናት አክዓብ እስራኤላዊ ነው በዘሩ በትውልዱ በቤተሰቦቹ እምነት ደግሞ እግዚአብሔር አንብለው የሚያምኑ ነበሩ። እሷ በሚስትነት ስትመጣ ይሄን ስለአስጥረዋለች። አክዓብ በእስራኤል ላይ ተሾሞ ሳለ ከሱ ጋር የነበረው አብድዩ ግን እንደምታውቁት፣ መስሪያ ብናጣ አብረን በዳ የሚባል አባባል አለ። ጊዜና ሀገር አስተዳደር ሁኔታዎች አገናኝተዋቸው? አካባቢ በነገሰበት ዘመን አግሪውም አብሮ ነበረ፣ ምክትል ሆኖ ይህን ሁሉ የእግዚአብሔር ሰው ነው። በፍጹም የተመሰገነ ነው። ከተመሰገነበት መካከል አንዱ በአካብ ምክንያት የመጣችው አይዛብ ያውቷ ኤልዛቤል ኤልያስ ጋር ብዙ ሰላገባ ፈጥራለች። ኤልያስም ጋር የአባት ርስት የእናት ጉንት ምድራዊ ነገር አጣጥቷቸው ሳይሆን በዚሁ በእግዚአብሔር ምክንያት ነው። ታሪኩ ስለሚታወቅ እግዚአብሔርን አምልኩ፣ ለማይታወቁ ጣዖታት ራሳቸውን ለማያግዱ አትንበርከኩ የሚል መልዕክት የዛ ኤልያስ ሲያስተላልፍ፣ እሷ ደግሞ የዚህ ተቃራኒ ስለነበረች የኤልያስን መሰል ደጋግ ካህናትንና ነቢያትን እያሳደደች ታስገድል ነበር ታስገድል ነበር። እና በዚህ መካከል ይሄ አብዲዩ በቤተ መንግስት አስቀድሞ ታስቦ ሊፈጸም ያለውን ተግባር ያውቃል። መረጃው ይደርሰዋል። ቤተ መንግስት ውስጥ ሆኖ ምን ያደርግ ነበር? አብድዩ የእግዚአብሔርን ይፈራል የተባለበት መገለጫው ሀምሳ ነቢያት ሀምሳ ካህናት የሚሆኑ እግዚአብሔርን የሚያመሩ ስለ እግዚአብሔር የሚያስተምሩትን ኤልዛቤል ከማስገደሏ አስቀድሞ ሳታስገድላቸው በአካባቢያቸው ዋሻ ፈልጎ ዋሻ ፈልጎ ከዋሻ ውስጥ ሀምሳ ሀምሳውን ባንድ ዋሻ ሀምሳውን ባንድ ዋሻ አድርጎ ሊመግባቸው ነበር። የሚኖረው እግዚአብሔርን በማያውቁ በጣዖት አምላቾች ቤተ መንግስት ውስጥ ነው አብዩ የሚያገለግለውና የሚሰራው ስራ ግን ፈጽሞ እዚያ ቤት ውስጥ የማይታሰብ ድርጊት ነው፣ የማይታሰብ ድርጊት ነው። መቃወም አለመግደል ይቻል ነበረ። እነዚያም ሰዎች አንሰማንም ማለት አንሰማን በእናንተ ማለት ይቻል ነበር። ከዚህ በበለጠ ግን መኖርና ማስተማር አትችሉም እንድልላችሁ የሚለው ነገር ግን በጣም ከፍ ያለ ከባድ ቅጣት ነው። ይህ በሚመከርበት ቤተ መንግስት ውስጥ የሚኖረው አብድዩ ግን መቶ የሚሆኑ የእግዚአብሔር ምስክሮችን በዋሻ አስቀምጦ ምግባቸውን እየሰጠ የኤልዛቤል ቁጣ እስኪበርድ ድረስ ጠበቃቸው ጠበቃቸው። በዚህ ወቅት አንድ ችግር ተፈጠረ። እንደምታወቁት እዚህ ምድራውያን ሰዎች እስከሆን ድረስ በጠባቡ ዓለም ላይ ጠባብ የሆነ ግዙፍ የሆነ አካል አለን። ያም ደግሞ መብራት በመጣት የሚያስፈልገው ነገር ነው። አበው እንደሚሉት ካልበሉ ሬሳ፣ ካልለበሱ እንስሳ ይላሉ። የሰው ልጅ የመኖር መሰረቱ ለስጋዊ ህይወቱ የግድ መብል መጠጥ አስፈላጊ ነው። እነዚህ የእግዚአብሔር ካህናት የሚበሉት መብልና መጠጣቸውን የሚያመጣላቸው አንድ ሰው ብቻ ነው። በአንድ ሰው ሀሳብ ነው የሚኖሩት፣ በአብዴው ምክንያት አብዩ ደግሞ ብዙ ስራ ያለበት ሰው ስለነበር ከራሱ ገንዘብ እየሰጠ እየተበደረም እየሰጠ ክፉ ቀን አልፎ የሰላም ጊዜ እስኪመጣ አቆይቷቸዋል። ነገር ግን የእነዚህ ሰዎች ህይወት ለመሰንበት ምክንያት እሱ ይሁን እንጂ የራሱ ንብረት ስላልነበረው ጨርሶ ስለነበር እየተበደረ እያበላ እያጠጣ ያኖራቸው እነዚያን ካህናት፣ እነዚያን ነቢያን። በዚህ ምክንያት እዳውን ሳይከፍል የሰላም ጊዜ ሲመጣ ሞተ። በመካከል አብሪው ሲሞት እንደምታውቁት ባለእዳዎቹ አለሞት ባይ ናቸው። ባለጋዎቹ አርሞት ላይ ናቸውና ብድራቸውን እንዲከፍላቸው እሱ ቢሞትም እንኳን ሚስቱን ጠይቀው ልጆቹን ለባርነት ለመውሰድ መጡ ማለት ነው። ይሄ መልካም ሰው የተባለ ባጭሩ ያደረገው አገልግሎቱ በክፉ ዘመን እየተበደረ የእግዚአብሔርን ካህናት የመገበው ያደረገው አገልግሎት ነው ማለት ነው። ይቺ ሴት ይሄን ኤልሳ እንደሚያውቅ ታውቃለች። በቀጥታ እንደመጣች የነገረችው ይሄን ሀሳብ ነው። በአጭሩ እግዚአብሔርን የሚፈራ እንደሆነ ባሌን አንተ ነገር ግን ሞተ። ባለዳ ልጆችን ለባርነት ሊወስዳቸው ነው አለች። ሀሳቡን በአጭሩ ለመጠቅለል ያህል ባለዳ ልጆችን ለባርነት ሊወስዳቸው ነው ከሚለው እንጀምር። በእኛ ዘመንም ሆነ ከእኛ በፊት በነበሩት ሰዎች መቼም ማጣት የዚህ ዓለም ውጣ ውረድ የማያስከፍለው ዋጋ የለም። ነገር ግን ዋናው መታሰብ ያለበት ነገር ትልቁ ቁም ነገር ዓለሙ ላይ ያለው የህይወት ጊዜያችን እንደምታውቁት ሰባ ሰማንያ ነው ተብሏል። አሁንስ እስከዚያ መቆየትም ቆየተም ድርቅም እየሆነ ነው። ድርቅ ድንቅ ሆኖ ሰማንያ ዓመታቸው ናቸው እኮ እሳቸው ሲባል ቆይተዋል እየተባለ ነው በቋንነት ግን ይሄ የስጋዊ ህይወታችን አለመሟላት የነፍስ ባሪያዎች እንዳያደርገን ይሄ ሐሳብ መልእክት አለው። ምናልባት የዚች ሴት ታሪክ ለሁላችንም የሚያሳዝን ገጸ ባህሪ አለው። ባሏ በጎ አድርጎ በሕይወት ዘመኑ ላለፈ ለዚች ሴት እንዴት ንፈቷ እንደባርነት ተላልፈው እንዲሰጡ እግዚአብሔር አደረገ? ምን እናስብ ይሆናል። ነገር ግን በዛ ዘመን ለተፈጸመው ታሪክ እግዚአብሔር ተወቃሽ ሊሆን አይችልም። ለምን ስትሉኝ፣ ኋላ የተፈጸመውንም ተአምር እያየን ነው። በጥቂት የዘይት ማሰሮ ያለውን ዘይት አብዝቶ ለክፉ ቀን የምግብ ክምችት በሌባ ውስጥ እንዲኖር አድርጓል። በቋንጥነት ግን ይቺ ሴት ልጆችን ከባርነት ይወስዳቸው ባረዳ መጣ ስትል በቤተክርስቲያናችን ሊቃውንተ ቤተክርስቲያን ይመስሏታል። ይችን ሴት ባረዳ የተባለ እንደምታውቁት ከራሳችን የስጋ ፈቃድ ጀምሮ ፈቃዳችንን ምክንያት አድርጎ እየተከታተለ እንደ ክፉ ጠላት ፋላይችን እያየ የሚመጣው ዲያብሎስ ነው ይላሉ። ፈቃዳችንም ሆነ ፈቃዳችንን ተጠቅሞ ቢፈትንን ዲያብሎስ ምን ለማድረግ ነው የሚመጣው? ወደ ክርስቲያኖች፣ በአንድ ህብረት ውስጥ ወደሚኖሩት ለምን ይመጣል ሲባል በባለዳነት ልጆችን ባህሪ አድርጎ ለመያዝ ነው። አሁንም ይህን ቃል ቅድስት ቤተክርስቲያን ትጮኻለች ግን የመጣችበት ነቢይ ሴቲቷ ያናገረች ደግ ሰው ኤልሳ የጠየቃት ጥያቄ በጣም መልካም ነው። በቤትሽ ውስጥ ምን አለ የሚል ሀሳብ ጠይቋታል። በቤቷ ውስጥ ያለውን ተናግራለች። በቤት ውስጥ ያለውን ለማሳወቅ በቤቷ ውስጥ የተገኘውን ለማበርከት ቅዱሱ ነቢይ ኤልሳ በቤቱ ያለውን ጠይቋል። አሁን በዛ ዘመን ባንድ በጎ አድራጊ ሰው ቤት ጥቂት ዘይት መገኘት በእውነት ያሳዝናል። የእግዚአብሔርን ሕግ በሚፈጽም እግዚአብሔርን በሚያመር ባሏ ደግ በሆነ በአንድ ሴት ቤት ውስጥ ጥቂት ዘይት መገኘቱ እንደኛ እንደኛ ሀሳብ እንደኛ አሰራር ካሰብነው ያሳዝናል። ለእግዚአብሔር ደግ ማድረግ እግዚአብሔርን ነው መንገላታት እንዲህ ያደርጋል ብለን እኛ ጥያቄ እናቀርብ ይሆናል። ነገር ግን አሰራሩና አካሄዱ በምታወቁት እኛ ከምናስበው በላይ የሆነ ነገር ነው። ምናልባት ወደ እኛ ህይወትም እንኳን እያንዳንዳችን በምናደርገው በክርስትናችን ዞር ብለን አለማየት ግራ ቀኛችን ስለማናይ ይሆናል፣ እንጂ በእኛ በክርስቲያኖች ህይወትም እንኳን አጋጣሚ ብቻ ሳይሆን እግዚአብሔር አስቦ የሚሰራውም ስራ አለ። አጋጣሚ በሆነ ምክንያት በሆነ ነገር ብቻ ነው ብለን እኛ ምክንያት ስለምንሰጠው ይሆናል እንጂ ለተቸገር ነው በጎ አድርጎት ሌላ ጻፋ ያስመሰልብን ለመሰለን ተግባር ሁሉ እግዚአብሔር በቤታችሁ ምን አለ ይላል። የዚህች ሴት ታሪክ አጠቃላይ በአንድ ቤተ ክርስቲያን ያለ ክርስቲያኖችን ይወክላል። በቤቶች ውስጥ ምን አለ? በእኛ በክርስቲያኖች በእያንዳንዳችን ህይወት በውስጥ የሆነ ነገር ይኖራል። በተለይ የሴቲቱ ቤት ያስገኘው በረከት አስቀድሞ ዘይት እንደሆነ ቅድም በታሪኩ ላይ አንስተነዋል። በቤቴ ውስጥ